ነሐሴ 3 ቀን 1937 ዓ.ም. እለት ሐሙስ፣ እንደ አውሮፓውያን አቆጣጠር ኦገስት 9 1945 ዓ.ም. ፋትማን የተሰኘውን የኒውክሌር ቦምብ ጫነችው ቢ 29 አውሮፕላን ከማኮብኮቢያ ሜዳዋ ተወንጭፋ በረራዋን ጀመረች። ኢላማዋ ካኩራ የተሰኘችው የጃፓን ከተማ ነች። ግና ለካኩራ ነዋሪዎች ቀናችሁ አይደለም ያላቸው አምላክ የሂሮሺማ ነዋሪዎችን ቀንቆርጦላቸው ኑሮ በካኩራ ሰማይ ላይ ደመና ረቦ በመጋረዱ ሕዝቧን ከሞት ታደገ። እናም የቢ 29ኛው አውሮፕላን አብራሪ ወደ ተለዋጭ ላማው ተወነጨፈ። ከሶስት ቀናት በፊት የኒዩክሌር አረር ከበላት ሄሮሽማ ቀጥላ በኒዩክሌር ቦምብ የምትመታው ሁለተኛዋ የጃፓን ከተማ ካኩራቶን ናጋሳኪ ነች። በመሆኑም አውሮፕላኗ ከናጋሳኪ አየር ላይ እንደደረሰች ፋትማን ቁልቁል ተወረወረ። ከዕለታት በፊት ሊትል ቦይ በተሰኘው የኒዩክሌር ቦምብ ፍንዳታ የሄሮሽማ ከተማ 63% ህንፃዎቿ ከምድረ ገጽ የጠፉና የተቃጠሉ ሲሆን በአጠቃላይ 92% የከተማዋ መዋቅሮች ወድመዋል። ፍንዳታው የፈጠረው የእሳት ማዕበል በ13 ስኩዌር ኪሎሜትሮች ውስጥ የነበሩትን ሁሉ ሲያጠፋ ከ140 እስከ 180 ሺህ የሚደርሱ ሰዎች ሕይወታቸው ያለፈ ሲሆን አብዛኞቹ ደግሞ ሲቪሊያን ነዋሪዎች ነበሩ። በጊዜው ሄሮሽማ 350 ሺህ ነዋሪዎች ነበሯት። በሄሮሽማ ይህንን ያህል ጉዳት ደርሶባት እጇን ለመስጠት ፈቃደኛ ያልነበረችው በዚህ በታላቁ የሁለተኛው ዓለም ጦርነት የአክሲስ ኃይሎች ይባሉ ከነበሩት ከጀርመንና ከጣሊያን ወገን የተሰለፈችው ጃፓን አሁን እጅ ከመስጠት በቀር ሌላ ምርጫ ያላት አይመስልም። እናም ጃፓናውያኑ አንድ ቅድመ ሁኔታን ብቻ አስቀመጡ። ንጉሣችንን የማትነኩ ከሆነ እጃችንን እንሰጣለን። ጦርነቱን ለመፈጸም መላ ይፈልጉ የነበሩት 33ኛው የአሜሪካን ፕሬዝዳንት ቱርማን የጃፓኖቹ ቅድመ ሁኔታ ተቀበሉ። ነገር ግን ለአሜሪካና ለቀሪው ዓለም ሕዝብ ንግግር ሲያደርጉ ጃፓን ያለአንዳች ቅድመ ሁኔታ እጇን ሰጥታለች ነበር ያሉት። I have received this afternoon the unconditional surrender of Japan.